ሀገር አቀፍ የእናቶች ቀን በቦሌ ቡልቡላ ቃለ ሕይወት ቤተ ክርስቲያን አጥቢያ በደማቅ ሁኔታ ተከበረ። ከውጭ በናይጄሪያ በማዕከላዊ ቤኑ ግዛት መቶ ክርስቲያኖች ተገደሉ። ሰላም የተወደዳችሁ የጌታ ቤተሰቦች፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። የዕለቱን መረጃዎች ይዤላችሁ ቀርባለሁ። ከዕለቱ መረጃዎች ጋር አብሬያችሁ የምቆየው እኔ ሕይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ቆዩ። ሀገር አቀፍ የእናቶች ቀን በቦሌ ቡልቡላ ቃለ ሕይወት ቤተ ክርስቲያን በደማቅ ሁኔታ ተከበረ። ባልደረባችን ጽግሬ ዳለሙ ተጨማሪ አላት። ሰኔ 1 2017 ዓ.ም ሀገር አቀፍ የእናቶች ቀን በቦሌ ቡልቡላ ቃለ ሕይወት ቤተ ክርስቲያን አጥቢያ በደማቅ ሁኔታ ተከብሯል። በእለቱ የነበረው ሙሉውን ፕሮግራሞች በቤተ ክርስቲያኒቱ እህቶች ተሸፍኗል። ፈቶ ይባርካቸዋል በሚል ርዕስ የእግዚአብሔርን ቃል በማርቆስ ወንጌል ምዕራፍ 11 ከአንድ እስከ ሶስት አገልጋይ ዝናቧ ዘሪሁን በማካፈል ለሕዝቡም ለጌታ ታስፈልጉታላችሁ ፈቶም ይባርካችኋል የሚል መልእክት አስተላልፈዋል። እንዲሁም የቤተ ክርስቲያኒቱ የሮቦት ኳየር በዝማሬ አገልግለዋል። አባቶችና እናቶችን በመወከልም እህት ማርያ የተረፈ ትውልድን በመወከል ደግሞ ወንድም ቤካ ፈይሳ ስለ ትውልድ በእግዚአብሔር ፊት የንስሐ ምልጃ ጸሎት አድርገዋል። በወንጌል አገልግሎት ዋጋ የከፈሉና ለረጅም ዓመታትም በቤተ ክርስቲያኒቱ ላገለገሉ አባቶችና እናቶች አገልጋዮች ሁለት ታዳጊ ህጻናቶች ቤተ ክርስቲያንን በሞከል የጋቢ ማልበስ ስነ ስርዓት በማድረግ ለወንጌል ለከፈሉት መስዋዕትነት ቤተ ክርስቲያኒቱ አመስግናለች። በመጨረሻም አባቶች ትውልድንና ምሪቱን ባርከዋል። የጋሞ ዞን እና የአርባ ምንጭ ከተማ ወንጌላውያን አብያተ ክርስቲያናት ህብረት ከታሪካዊ እርቅ በኋላ አዳዲስ አመራሮች መረጡ። የጋሞ ዞን እና የአርባ ምንጭ ከተማ ወንጌላውያን አብያተ ክርስቲያናት ህብረት በውስጥ አለመግባባቶች ለአራት ዓመታት የዘለቀውን ክፍፍል በእርቅ ተቋጭቶ አዳዲስ አመራሮች መርጠዋል በታህሳስ 9 2013 ዓ ምህረት በደቡብ ምዕራብ ክልል ወንጌላውያን አብያተ ክርስቲያናት ህብረት ምስረታ ምክንያት በጋሞ ዞንና በአርባ ምንጭ ከተማ ወንጌላውያን አብያተ ክርስቲያናት የቀድሞ አመራሮችና በዞኑና በከተማው ህብረት መሪዎች የነበረው አለመግባባት ለሚከተለው ባለድርሻ አካል ቅሬታ ቀርቦ የነበረ ቢሆንም ሳይፈታ መቆየቱ በወንጌል እንቅስቃሴ ላይና በወንድሞች ህብረት ላይ ትልቅ ጫና ፈጥሮ ቆይቷል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት መጋቢ ጻድቆ አብዶና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽህፈት ቤት ኃላፊ መጋቢ ጌትነት ለማ በጥር 15/2017 ዓ.ም አራት የእርቅ አመቻች ኮሚቴ የሰየሙ ሲሆን አመቻች ኮሚቴው በዞኑና በከተማው የነበረውን የቀድሞ ፍቅርና ህብረት ለመመለስ ከፍተኛ ጥረት በማድረግ ሰኔ አንድ እርቅ ስምምነት መደረጉ ተገልጿል። በቀድሞ አመራሮች እጅ የነበረው የህብረቱ የንብረት ርክክብ ያደረገ ሲሆን የክልሉ ምክትል ፕሬዝዳንት መጋቢ ወንድማገኝ አሰፋ በመገኘት ንብረቱን የመረካከብ ስነስርዓት ማስፈጸማቸው ይታወሳል። ሰኔ 7 2017 በክልሉ ጸሐፊ ዶክተር ማርቆስ አቢሶ መሪነት የተካሄደው ምርጫ በመስራች አብያተ ክርስቲያናት መካከል እርቅን የፈጠረ አዲስ ጅማሬ እንደሆነም ተገልጿል። በዚህም መሰረት ወንድም ቹቹ ችርኮ የጋሞ ዞን ወንጌላውያን አብያተ ክርስቲያናት ህብረት ሰብሳቢና ወንድም ደፋሼ ሻንቃ የአርባ ምንጭ ከተማ ወንጌላውያን አብያተ ክርስቲያናት ህብረት ሰብሳቢ ተደርገው ተመርጠዋል። በሲዳማ ክልል በሐዋሳ ከተማ መጽሐፍ ቅዱስና የቴክኖሎጂ አጠቃቀም በሚል ርዕስ ስልጠና ተሰጠ። ባልደረባችን ሮማን ከሊል ተጨማሪ አላት። በሲዳማ ክልል በሐዋሳ ከተማ ለሚገኙና ከተለያዩ አብያተ ክርስቲያናት ለተውጣጡ ወጣቶች መጽሐፍ ቅዱስና የቴክኖሎጂ አጠቃቀም በሚል ርዕስ ስልጠና ተሰጥቷል። በስልጠናው ላይ ከአርባ በላይ የተለያዩ የወጣት አመራርና አደረጃጀት ውስጥ የሚያገለግሉ በቤተ ክርስቲያን ውስጥ በልዩ ልዩ ኃላፊነት ላይ የሚገኙ ወጣቶች ተሳታፊ ሆነዋል። በዘመናችን ቴክኖሎጂ ለአዎንታዊ ይሁን ለአሎታዊ ተግባር ለማዋል ሰፊ እድል ስላለ በዘመናችን ቴክኖሎጂ ለአዎንታዊ ይሁን ለአሎታዊ ተግባር ለማዋል ሰፊ እድል ስላለ ተጠቃሚዎች ሊወስዱ ስለሚገባው ጥንቃቄ በባለሙያዎች ትምህርት ተሰጥቷል። ከጊዜ ወደ ጊዜ እያደጉ በተግባር ላይ እየዋሉ የሚገኙት ልዩ ልዩ የቴክኖሎጂ ውጤቶች እየሰጡ ያሉ ከፍተኛ ጠቀሜታ እንደተጠበቀ ሆኖ በአጠቃቀም ጉድለትና በተሳሳተ ዓላማ እያስከተሉ ያሉ ጉዳቶች ችን እየጨመረ መምጣቱን በስልጠናው ላይ በሰፊው ተዳስሷል። ጉዳቶቹን ለመቀነስ ደግሞ በተለያዩ ወጣቶች ቴክኖሎጂ ለበጎ ዓላማ ተግባር መጠቀም እንደሚኖርባቸው በልምድ የተደገፈ ምክርም ተሰጥቷል። ከዚህ በተጨማሪ የጤናማ ቴክኖሎጂ አጠቃቀም ለሀገር ለማህበረሰብና ለቤተ ክርስቲያን የሚሰጠው ጠቀሜታ በተመለከተ በጥናት ላይ የተመሰረተ ጽሁፍ በባለሙያዎች ቀርቦ ውይይትም ተደርጎበታል። መረጃውን ያደረሰን የኢትዮጵያ መጽሐፍ ቅዱስ ማህበር የወጣቶች ክፍል ነው። ለሰላም ግንባታና ልማት ጥረት በማድረግ ለሰው ልጆች ሁሉ ደህንነት መንፈሳዊ ተልዕኮውን እንደሚወጣ የዓለም አቀፍ ሉተራን ፌዴሬሽን ገለጸ። ባልደረባችን ሮማን ከሊል ተጨማሪ አላት። ለሰላም ግንባታ ልማት ጥረት በማድረግ ለሰው ልጆች ሁሉ ደህንነት መንፈሳዊ ተልዕኮን እንደሚወጣ የዓለም አቀፍ ሉተራን ፌዴሬሽን ገለጸ። ፌዴሬሽኑ ለሰላም ግንባታ ልማት ጥረት በማድረግ ለሰው ልጆች ሁሉ ደህንነት መንፈሳዊ ተልዕኮውን እንደሚወጣ የተገለጸውን በአዲስ አበባ ከተማ በተካሄደውና በአፍሪካ የመጀመሪያ የዓለም አቀፍ ሉተራን ፌዴሬሽን ምክር ቤት ትላንት በተጠናቀቀው ስብሰባ ላይ መሆኑ ተነግሯል። ከዓለም ዙሪያ ካሉ 55 የዓለም አቀፍ ሉተራን ፌዴሬሽን አባል ቤተ ክርስቲያኖች ተወካዮች የተሳተፉበት ውጤታማ ስብሰባ እንደሆነም ተጠቁሟል። የዓለም አቀፍ ሉተራን ፌዴሬሽን ፕሬዚዳንት ጳጳስ ሄነሪክ እስቱቢኬር ለኢዜማ እንደተናገሩት ፌዴሬሽኑ የተመሰረተው ከሁለተኛ የዓለም ጦርነት በኋላ እንደ አውሮፓውያን የዘመን ቀመር በ1947 ነው። የፌዴሬሽኑ እሴቶች በሰው ልጆች ዘንድ ሁሉም ወንድማማችነት እንዲጎለብት፣ ጥላቻ እንዲቀር፣ ሰላምን አብዝቶ መስበክ፣ ለልማት ማገዝ ነው ብለዋል። ለሰላም ልማት እገዛ እንደሚደረግ ተቋም በዓለም ዙሪያ ሰላም እንዲሰፍን፣ ልማት እንዲስፋፋ መስራት ይገባል። እኛም አብረን እንሰራለን ነው ያሉት። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝዳንት የፌዴሬሽኑ ምክር ቤት ፕሬዚዳንት ቄስ ዶክተር ዮና ሲገዙ በበኩላቸው የፌዴሬሽኑ ተልዕኮ የሰላም ግንባታ መሆኑን ገልጸው በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ለመንግስት የሰላም ጥረት የምታደርገውን ድጋፍ አጠናክራ እንደምትቀጥል ገልጸዋል። ስብሰባው ኢትዮጵያ ዓለም አቀፍ ሁነቶች በብቃት የማስተናገድ አቅም እንዳላት ያሳየ መሆኑን ተነግሯል። የዓለም አቀፍ ሉተራን ፌዴሬሽን ዋና ጸሐፊ ዶክተር እኔ በርክሃርድ በምክር ቤቱ ስብሰባ በአለም ዙሪያ በአስቸጋሪ ሁኔታ ላይ ባሉ ሰብአዊ ጉዳዮች ላይ የተወያየንበት ውጤታማ ሁነት ነውም ብለዋል። በሰዎች መካከል ትብብርና፣ አንድነት፣ ፍቅር፣ መተሳሰብ እንዲጎለብት የሰላም ሐዋርያነታችንን አጠናክረን እንቀጥላለን ያሉት ቄስ እኔ በርክሃርድ ዘላቂ ሰላምና ልማት እንዲመጣ በጋራ እንደሚሰሩ ገልጸዋል። የታንዛኒያ ኢቫንጀሊካል ሉተራን ቤተ ክርስቲያን ጳጳስና የፌዴሬሽኑ የምስራቅ መካከለኛ አፍሪካ ፕሬዝዳንት ፍርዲንግሾ ስብሰባው የምስራቅ መካከለኛው አፍሪካ ቀጠና በሆነችው ኢትዮጵያ በመካሄዱ ኩራት ተሰምቶናል ብለዋል። ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በናይጄሪያ በማዕከላዊ ቤኑ ግዛት በታጣቂዎች መቶ ክርስቲያኖች ተገደሉ። ባልደረባችንን ጽገሬዳ አለሙ ተጨማሪ አላት። በናይጄሪያ ማዕከላዊ ቤኑ ግዛት አንድ መቶ ክርስቲያኖች የተገደሉ ሲሆን ቅዳሜ ምሽትና ሁድ ቀን ነው ጥቃቱ የተፈጸመው ሲል ወርዚኒውስ አስነበበ። እንደ መረጃው ከሆነ በርካቶች የአካል ጉዳት የደረሰባቸው ሲሆን መድረሻቸውም ያልታወቁ መኖራቸው እየተዘገበ ይገኛል። የቤኑ ግዛት 97 በመቶ ነዋሪዎች ክርስቲያኖች ሲሆኑ ጥቃቱ በተፈጸመበት አካባቢ ሰዎች ቤት ውስጥ ባሉበት የተቃጠሉ በመሆናቸው ማንነታቸው እንኳን መለየት አስቸጋሪ አድርጎታል ነው የተባለው። በአካባቢው የሚያገለግሉ ቢሾፕ ዊልፍሬድ አናግቤ በ2023 ለአሜሪካ ውጭ ጉዳይ ኮሚቴ የአካባቢ ሁኔታ ሲያስረዱ ጥቃቶች የሚፈጸሙት ክርስቲያኖችን በመጥላት ብቻ ነው ሲሉ ተደምጠዋል። ከ2014 ጀምሮ በአካባቢው 14 ቤተ ክርስቲያኖች በተደጋጋሚ ጥቃቶች ምክንያት የተዘጉ ሲሆን፣ ከፉላኒ ጎሳ የከብት አርቢዎች ዘንድም በሸሪያ ሕግ እናስተዳድራለን በሚል ፍላጎት መኖሩንም ተገልጿል። በአካባቢው እየተፈጸመ ያለው አንድ ሃይማኖት አንድ ጎሳ ላይ ያጠነጠነ የታቀደበት ድርጊት በመሆኑ የዘር ማጥፋት ሆኗል ብለዋል ቢሾፕ ዌልፍሬድ። የዓለም አቀፍ ማህበረሰብ ይህንን ዘር ማጥፋት በቃ ሊለው ይገባል ሲሉ አሳስበዋል። በአካባቢው ጥቃት የደረሰባቸው ብዙዎች አርሶ አደሮች በመሆናቸው መሰል ጥቃቶችም ለረሃብ ተጋላጭ ያደርጋቸዋል ብለዋል። ተደጋጋሚ ጥቃት ሲፈጸሙ የፍትህ አለመኖር ደግሞ ሁኔታውን አለማሻሻሉን ተገልጿል። የአምነስቲ መረጃ እንደሚያሳየው በወቅቱ የናይጄሪያ ፕሬዝዳንት ቦላ ቲኒቡ ወደ ስልጣን ከመጡ ጊዜ አንስቶ ባለው ሁለት ዓመት ውስጥም በቤኑና ፕላቱ ግዛቶች ብቻ ከ1000 በላይ ክርስቲያኖች ሲገደሉ ፕሬዝዳንቱ ምንም አላደረጉም። በዚህ ሁኔታ ውስጥም ከ450 ሺህ በላይ ሰዎች ከመኖራቸው ተፈናቅለዋል። ኦፕንዶርስ ናይጄሪያን በዓለም አቀፍ ክርስቲያን አደገኛ ከሆኑ ሀገራት ተርታ ሰባተኛ ደረጃ ላይ ያስቀምጣታል ባለፈው ወርም በተፈጸመው ጥቃት 42 ክርስቲያኖች መገደላቸው ይታወሳል ሲል ወርዝ ኒውስ ነው ያስነበበው። ውድ ተመልካቾቻችን የዕለቱ መረጃዎች እኝን ይመስሉ ነበር። ከዕለቱ መረጃዎች ጋር አብሬያችሁ የቆየሁት እኔ ህይወት በቀለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሕይወት ቴሌቪዥን መሰናደዎች ጋር አብራችሁን ቆዩ።